በድርጅታችን የዛሬ ስምንት ዘጠኝ ዓመት አካባቢ የተፈጠረው የተለጣፊ ምጣድ ይባላል። የተለጣፊ ፓተንት ራይቱ ያው እንደምታዩት የራሳችን ነው። ያውም ኮፒ ተደርጎ በየቦታው አለ። የዳቦንም የእንጀራንም አንድ ቦታ ላይ ከታች ደግሞ እቃ በማስቀመጥ አፈርና አሸዋው ሚክስ ሲደረግ አሸዋው ሲበዛ አፈሩ ሲያንስ ሚክስ ሲያደረጉት ሲቦካ አቦካኩ ላይ ሶስተኛ ደረጃ ሲቃጠል እነዚህ ነገሮች በጥናት በጥንቃቄ ካልተደረጉ ምጣድ የአፈርና የአሸዋ ውጤት ነው። አንድ ቦታ ሁሉንም ማሰባስቦ የሚዝ የሚይዝ ኤሌክትሪክ ቆጣቢ፣ ጊዜ ቆጣቢ፣ ገንዘብ ቆጣቢ። ፓትራዎቹ ስንዴ ሲሆን ስድስት ኪሎ ኖድቄ ሲሆን ደግሞ አምስት ኪሎ መጋገር ይችላሉ። አሁን ምጣድ በባህሪው አሟሽተን እንሸጣለን ይላሉ። ያ በጣም ትልቅ ስህተት ነው። ሽንኩርት ይፈጫል፣ አትክልቶችን ይፈጫል፣ ዳጣ ይፈጫል፣ ገብስ ይፈትጋል፣ በርበሬ ይደልዛል። ሌንሱ ትንሽ ብቻ ጎመን ዘር አስነክተው ሌንሱ ሁለት አይነት መልክ፣ አንዱ ቀይ ነው፣ አንዱ ጥቁር ነው። ወዲያው መጋገር ካልተጋገረ ደነዝ ነው የሚሆን ከ5ት ኪሎ እስከ 15 ኪሎ ይይዛል። ሳይጨናነቅ 20 ኪሎ ድረስ መፍጨት ይችላል። የዳቦና የእንጀራ ኤሌክትሪክ ቆጣቢ ምጣድ ነው። ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን፣ እንዴት ናቸው? በዛሬው በገበያ የቅኝት ፕሮግራማችን ድሪም ኤሌክትሪካል ኢንጂነሪንግ ተገኝተን ያላቸውን የዳቦ እና የእንጀራ ምጣድ ዋጋ እንዲሁም ደግሞ ሌሎች የኤሌክትሮኒክስ እቃዎችን ዋጋቸውን፣ ጥራታቸውን፣ እንዲሁም ደግሞ አይነታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደረግ ይሆናል። ፕሮግራሙን እየመራ ሆኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ የምናደረግ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልህ። እንደምናለን። ሰላም እንዴት ነው? ሰላም ነው። እራስክንና የስራ ድርሻን እንዲሁም ደግሞ ድርጅታችን አስተዋውቅ። እሺ አክሊሉ እባላለሁ የድሪም ኢንጂነሪንግ ስራ አስኪያጅ ነኝ። ድርጅታችን ድሪም ኤሌክትሪካል ኢንጂነሪንግ ይባላል። ላለፉት 18 ዓመታት የተለያዩ ምጣዶችን በመፍጠርና በማምረት እንታወቃለን። መልካም። እንግዲህ ዝች ጋር የምመለከተው ለየት ያለ የዳቦና የእንጀራ ምጣድ የተመለከትኩኝ ነው። እና ምንድን ነው እንዴት ተሰራ፣ እንዲሁም ደግሞ ያለውን አገልግሎት በደንብ ብታብራራልን ደስ ይላል። ይሄ ምጣድ ያው እንደምታየው በእኛ በድሪም ኢንጂነሪንግ እዚሁ ተፈጥሮ እዚሁ ተመርቶ ከጊዜ ጊዜ እያሻሻል ነው ያመጣ ነው። የዳቦና የእንጀራ ምጣድ ነው። ይህም ደግሞ ያው ቦታ ለሌላቸው ሰዎች የዳቦንም የእንጀራንም አንድ ቦታ ላይ ከታች ደግሞ እቃ በማስቀመጥ አንድ ቦታ ሁሉንም አሰባስቦ የሚይዝ ኤሌክትሪክ ቆጣቢ፣ ጊዜ ቆጣቢ፣ ገንዘብ ቆጣቢ የሚሆነውን የተሻሻለ የዳቦና የእንጀራ ኤሌክትሪክ ቆጣቢ ምጣድ ነው። ይሄ ነው ሙሉን እናንተ ነው የምትሰሩት? አዎ እዚሁኛው ጋ ነው የተፈጠረውም ያው ፓተንትዝም ነው የተፈጠረው የሚሰራውም። ከጊዜ ወደ ጊዜ ማስተካከል ያለብን ነገሮች ከውጭ እቃ ኢምፖርት እያደረግን ዚ እዚሁ እያሻሻለ ከውጭ በተሻለ መልኩ አሁን የውጭ የዳቦ መጋገሪያ ያለ የሱም ሚያንስ ማክሲመም እስከ 67 ደቂቃ ይሄዳል። የዳቦ የሀገር ውስጥ ግን በጣም ትልቅ ነው ከተባለ 20 ደቂቃ፣ በ20 ደቂቃ ውስጥ የታች ላይ ሳይባል ሁለቱም አንድ ላይ ተለኮሶ ማገላበጥ ሳይኖር ጋግሮ የሚያወጣ ምጣድ ነው። ይህን ይመስላል። ብዙ ጊዜ አሁን የእንጀራም የዳቦ ምጣድ ለየብቻ ነው የምናገኘው፣ እና ሁለቱም አንድ ላይ መሆኑ ደግሞ የበለጠ ጠቀሜታ አለው ብዬ አስባለሁ። በጣም አንደኛ ከቦታም ብቻ አንጻር ሳይሆን ከዋጋ ከዋጋ አንጻር ሁለቱን ላይ አይቼ ስገዛ ቢያንስ የ15 ሺህ ብር ያል ልዩነት አለ። አንድ ላይ ሲሆን ቦታ ቅድም ነግሬሻለሁ፣ ጊዜ፣ ገንዘብ እነዚህን አሰባስቦ ይይዝልናል ማለት ነው። ከስር ደግሞ ያው ዲቴሉን አሳይሻለሁ። ያው ከክዳኑ ስንጀምር ንጹህ አልሙኒየም ነው፣ እዚሁ በማሽን ሞልድ አድርገን ነው የሰራነው። ሚሊሙ እንደምታዩ አንድ ተኩል ነው፣ ወፍራም ነው ከእሳት ይበላዋል። በባህሪው አልሙኒየም እሳት ሲነካው ልምጥ ልምጥ የማለት ባህሪ አለው። ይሄ ሚሊሙ በማሽን ስለታጠፈም የሚሊሙ ውፍረት አለ፣ እንደዛ አይነት ባህሪ አያጋጥመውም ማለት ነው። ወደ ምጣዱ ጋር ደግሞ ስንሄድ ምጣዱ ደርቆ የወጣለት አሸዋ ያልበዛበት አፈር የበዛበት አብዛኛውን ጊዜ አሁን በፊት እና አሁን ምጣድ አንድ አይነት አይደለም። አሁን ምጣድ በባህሪው በፊት ተመጥኖ ይሰራ ነበር። አሁን ግን አፈሩን ያሳነሱትና አሸዋ ያበዙበታል። አፈሩ የበዛበት ቦታ ሙቀት ይገድባል፣ አሸዋ የበዛበት ቦታ ቶሎ ትራንስፈር ያደርጋል። ያ ምጣዱ አንድ ቦታ እንዳይሰማ እንዲሰማ ምክንያት ይሆናል። ስለዚህ ያ እንደዚ አይነት ችግር ስላለ ምጣድ መርጠን አስመርጠን አስመርተን ባላንስ አድርገን ሁለቱንም ባላንስ አድርገን እናሰራለን። ሬዚስታንስ ራሳችን ከውጭ ኢምፖርት እናደርጋለን። ሰፊ ድርጅት ነው ያለን። እዚሁ ይመረታል። እዚሁ ተጠናቆ ይሰራል ኤሌክትሪክ ቆጣቢ ነው ፈጣን ነው ደረጃ አስጠብቀን ነው እዛ ቻይና አስመርሰን ያመጣ ነው ደረጃ አንድ የተባለው ስለዚህ በዚህ በኩል ችግር አይኖርም ኤሌክትሪክ ፍጆታውም ዝቅተኛ ነው ብዙ ጊዜ እንደውም ሸክላዎቹ ቶሎ የመሰበር ነገር አላቸው አዎ ያው ቅድም እንደነገርኩት ነው አሸዋው አሸዋና አፈሩ እኩል ተደርጎ ሚክስ ካልተደረገ አሸዋ በዝቶ አፈሩ የሚያንስ ከሆነ እሳት በሚነካው ሰዓት አሸዋ ራሱን በባህሪ ስለማያያዝ በቀላሉ ይለያያል። ኦክሲጅን ሲገባበት የመበተንና የመሰንጠቅ ባህሪ አለው። አብዛኛውን ጊዜ እንደ በፊት አይደለም ምጣድ አሁን ለምን እውነት ለመናገር እንደ በፊቱ አይደለም። በጣም የሸክላ ስራ ትንሽ ችግር አጋጥሞታል። ግን ያንን ነገር ደረጃ በደረጃ እየቀረፍን ነው። እኛ አስመርተን ለብቻ፣ ዋጋም ጨምረን ለብቻ ነው የምናስመርተው። መልካም። ከታች ደግሞ የዳቦ ነው ከላይ እንጀራ ሲፈለግ እንጀራ፣ ዳቦ ሲፈለግ ዳቦ ለመጋገር ነው። ያው እንደምታየው ፓትራዎቹ ስንዴ ሲሆን ስድስት ኪሎ፣ ፍርኖ ዱቄት ሲሆን ደግሞ አምስት ኪሎ ፍርኖ ዱቄት በባህሪው የመለጠጥ ባህሪ ስላለው የመነፋት ባህሪ ስላለው ፍርኖ ዱቄት ሲሆን አምስት ኪሎ፣ ሶስት ኪሎ እና ሁለት ኪሎ መጋገር ይችላሉ። ሁለቱም በአንድ ላይ ቆጣሪ አይችልም። ዳቦ ሲፈለግ ዳቦ፣ እንጀራ ሲፈለግ እንጀራ ይጋገራል። ያው የዳቦ ቤቱ እንደምታየው ውስጡ ጋልቫናይዝድ ነው፣ ቦዲው ዝገትን አያመጣም። ትሪው ደግሞ በማሽን ሞልድ ተደርጎ የተሰራ ነው፣ እሱም ዝገትን አያመጣም። በሀያ ደቂቃ ውስጥ ጋግሮ ማውጣት ይችላል ማለት ነው። ምን ያህል እንጀራ መጋገር አንድ እንጀራ ጋግሮ ወደ ሌላኛው እንጀራ ለመጋገር ለማውጣት በየሰላሳ ሰከንዱ ማውጣት ይቻላል ማለት ነው። ሰላሳ ሰከንድ በቂ ነው አንድ እንጀራ ለማውጣት ጠዋት ሲሆን ደግሞ ከዛም በታች እየቀነሰ እየቀነሰ ከ15 እስከ 20 ሰከንድ ሊሆን ይችላል። እሺ። ስለዚህ እንጀራ ስንጋግር እንጀራ ለብቻ፣ ዳቦ ደግሞ ስንፈልግ ዳቦ ለብቻ መጋገር እንችላለን ማለት ነው። አዎ አዎ። ምክንያቱም አንድ ላይ ከሆነ ያው የቤታችን እንትኑም ኤሌክትሪኩም አይችልልንም። ሁለቱም አሁን የእንጀራውን ብንመለከተው ሁለት ነጥብ ስድስት ኪሎ ዋት ነው። የዳቦውን ብንመለከተው አንድ ነጥብ ስምንት ኪሎ ዋት ነው። ስለዚህ ዋታቸው ሁለቱንም በአንድ ጊዜ ብንለኩስ አይችልልንም፣ የቤት ቆጣሪ አይችልልንም። ደግሞም ለአጠቃቀምም ጥሩ የሆነው ሁለቱም አንድ ላይ ሲግል፣ ቦዲውም ሰውነቱ ያለው ነገር ስለሚግል ለተጠቃሚውም አይመችም። ከታችም ከላይ መጋገር አንዱ አንዱ ላይ ብሪዝ መተንፈስ መቻል አለበት። ኦክሲጅኑ አሁን ዳቦ እየጋገርን እንጀራ ብንጋግር ። የዳቦ <coughs> <coughs> <coughs> <coughs> ኦክሲጅን ወደ ምጣዱ ይሄዳል። ምጣዱን ቅዝቃዜ ከስር ከላይ ሲያገኘው፣ ሙቀት ከስር ቅዝቃዜ ከላይ ሲያገኘው ሊሰነጠቅ ይችላል። ኤሌክትሪክም መቆጠም ተራ በተራ ቢሆን የተሻለ ነው። ታች እታች ደግሞ ያው እንደምታዩ ሰፊ የሆነ የበዋቃ ማስቀመጫ ይኖረዋል። ሰፊ የሆነ ሶስት አራት በዋቃ ማስቀመጫ፣ ሌላ እቃ ማስቀመጥ እንዲችል ተደርጎ ነው። ሜታሊክ ነው ቀለሙ። መታጠብ ይችላል። ከስራንት ይረስታለው፣ ስትኮ አለው ስፕርሶ የሚባላለው ከዛ ቀለም አለው። መታጠብ ይችላል። ዝገትን በቀላሉ አያስተናግድም ማለት ነው። ይሄን ይመስላል። ዋጋው ስንት ነው? የዚህ ዋጋ ሀያ ስድስት ሺህ ብር ነው። አሁን ያለው ወቅታዊ ዋጋው ሀያ ስድስት ሺህ ብር ነው። ስትሸጡ ዋስትና አላችሁ? ለአንድ አመት ከስድስት ወር ሙሉ ዋስትና አለው። ማንኛውንም ነገር ቢሆን ያው እዚጋ እንደምታየው ኢንዲኬተር ላይት ኢንዲኬተር የሚባለውን ራሳችን ኢምፖርት ያደረግ ነው። ብሬከሮችንም ደረጃቸውን የጠበቁ እዛው አስመርተን ነው የምናመጣው። የገበያ ነገር አንጠቀምም። ራሳችን ኢምፖርቱ በምናደርገው ነገር ነው የምንጠቀመው። ዳቦ ሲፈለግ ዳቦ እንጀራ ሲፈለግ እንጀራ መጋገር ይቻላል ማለት ነው። ይህን ይመስላል። ይሄ አራት ማዕዘን ሰባ በሰባ ይባላል። ሰባ ነው ስፋቱ ሰባ በሰባ አምስት ነው ሰባ በሰባ አምስት እዚህ ጋ ላይት ቦክሷ ስላለች የሱ አምስት ሳንቲሜትር ሰባ በሰባ አምስት ነው። ከዚህ ደግሞ አነስ ያለ ሆኖ ፓትራው ዳቦ ምንም ምጣዱም ዳቦም ልዩነት ሳይኖረው፣ ግን አንድ በዋቃ መስሪያ ማስቀመጫ ብቻ ያለው ደግሞ አለን። እሱን ደግሞ ማየት እንችላለን። ምናልባት ግን ይሄ ዳቦ ምን ያህል ዳቦ በቀን መጋገር እንችላለን? ይሄ ያው ለስራ ተብሎ የተመረተ አይደለም፣ ለቤት ነው። ለቤት ውስጥ በየሃያ ደቂቃው የፈለጉትን ማምረት ይችላሉ ግን ምንድን ነው ኤሌክትሪክ ኮንሰፕሽናቸውን ለመቆጠብ ጠዋት ላይ ጠዋት ከ11 ሰዓት ጀምሮ እስከ አንድ ሰዓት 15 ደቂቃ ሊሆን ይችላል። ከአንድ ሰዓት ጀምሮ እስከ ምሽቱ አምስት ሰዓት ድረስ ደግሞ አርባ ሀምሳ ደቂቃ እያለ ያው ኢንዱስትሪዎች ስለሚንቀሳቀሱ የሀይል እንትኑ በብዛት ስለማይኖር የመጋገር የማብሰል እንዲሁም ደግሞ ዳቦ ውበቱ እየቀነሰ ይሄዳል። እንዲሁም አሁን እንጀራ ለምሳሌ ጠዋት በጠዋት ተነስተን የምንጋገረው እንጀራ ለስላሳ ነው። ቶሎ አይደርቅም። ጊዜ ይቆጥባል፣ ገንዘብ ይቆጥባል። ለምሳሌ ጠዋት ላይ ያለው አንድ ኪሎዋት ዋጋው አንድ ብር ከ65 ሳንቲም ምናምን አካባቢ ነው። ከሶሳ በኋላ ያለው ጠዋት በሌሊት ያለው ደግሞ በጣም ዝቅተኛ ነው። በዜሮ ሳንቲም ምናምን ቤት ያለ ነው። ስለዚህ ያ ደግሞ ግን ሳንቲሙን ብቻ ኪሎዋቱን ዋቱን ኤሌክትሪኩን መውሰድ ብቻ ሳይሆን ጊዜ መቆጠብ፣ እንጀራው ያምራል፣ ለስላሳ ይሆናል። የሚያምር ለስላሴና አይን ይኖረዋል። ያ ገንዘብ ጊዜ ጉልበትን ይቆጥባል በጠዋት ተነስቶ መጋገር ከጠዋቱ 11 ሰዓት እስከ አንድ ሰዓት ባለው መጋገር ይህንም ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ሁሌ የሚናገረው ነው መሱም የሚናገረው ብቻ ሳይሆን እኛም ፕሩፍ እንዳደረግ ነው ያህል ቢጠቀሙ በየ20 ደቂቃው ዳቦ ማውጣት በየ15 ደቂቃው ዳቦ ማውጣት ሳ በጨመረ ቁጥር ጊዜ ገንዘብ ጉልበት እየባከነ ሄዳል ማለት ነው ይህን ይመስላል አው ሁለተኛው ይሄኛው ነው። ይሄኛው ያው እንደምታየው ከቅድም ከነገርኩሽ ሳይዙ ክብ ነው። ክብ መሆኑ ከዛኛው የሚለየው ነገር ምንድን ነው? ሳይዝ ምጣዱ እኩል ነው። የእቃው ዲያሜትር ያንሳል ማለት ነው። የእቃው ስፋት ያንሳል። የዳቦውም የእንጀራውም የምጣዳቸው መጠን እኩል ነው። አንድ አይነት ነው። አንድ አይነት ነው። ያው እዛ ላይ የምናገኘው ነገር እዚህ ላይ እናገኛለን እዚሁ ላይ እናገኛለን። ያው ፓትራቸው ኪሏቸው እኩል ነው አንድ አይነት ነው። ልዩነታቸው እዚህ ታች ላይ አንድ ሊጥ ማብኪያ ብቻ ነው ሚይዛል፣ ያኛው ሶስት አራት ይይዛል። ሌላ እቃ ማስቀመጥ ይችላል። በውበት ደግሞ ሰው ያን ስለሚመርጠው ነው እንጂ ከዛ የተለየ አክሰስ ምንም የለውም። ተመሳሳይ ነው። ያም ሃምሳ ዘጠኝ ነው ምጣዱ፣ አምስት ኪሎ ሶስት ኪሎ አለው። እንደዛው ተመሳሳይ ነው። የሚለየው በዛ ነው። እና ሌላው ደግሞ ምንድነው እዚህ ጋር ምጣዳቸው ተንቀሳቃሽ የሚሆን አብዛኛውን ጊዜ ከፍተው ግድግዳ ሲደገፍ ግድግዳ ለማስቀመጥ ሊቆምላቸው አይችልም። በዛ ምክንያት በቀላሉ ማንቀሳቀስ እንዲችሉ ለዛ ተደርጎ ነው እጀታ ውስጥ ለስ አድርገን ይሰራ ነው። ይህን ይመስላል። በተለይ ደግሞ እጀታ መኖሩ እንዳልከው ቦታ እንዳይዝ ከቦታ ቦታ እንዲንቀሳቀስ የበለጠ ይረዳዋል ብዬ አስባለሁ። ይህንን ምጣድ እና ስንት ሴንቲሜትር ነው? እንዲሁም ደግሞ የሚጠቀመው ሲንግል ፌስ ነው። ያው በቤት ቆጣሪ ነው ሁሉ የምንጠቀመው፣ 10 በ30 የሆነ 5 በ15 የሆነ አምፔሩ 5 በ15 የሆነ መስራት ይቻላል። እንትኑን ሬዚስተሩም ዝቅ በማድረግ ይሄ አስር በሰላሳ ሲንግል ፌዝ በቤት ቆጣሪ ነው የሚሰራው። ግን ቆጣሪያቸው ዝቅ ያለ 5 በ15 ያለ ሲሆን ደግሞ ይመጡና ይነግሩንና በሱ ልክ አዘጋጅተን ልንሰጣቸው እንችላለን። ተመሳሳይ ነው። ኃይል ያ 15 አምፔሩ ኃይል ያንሰዋል። ኃይል ሲያንሰው ግን ቆጣሪው በባህሪው ኃይል ያንሰዋል። ኃይል ሲያንሰው ምንድን ነው፣ እኛ በተለያየ ቴክኒክ ከልክ ከዚህ ባላነሰ የሙቀት መጠን እንዲሰራ ማድረግ እንችላለን ማለት ነው። ይህን ይመስላል። አንድ እንጀራ ስንጋገር በምን ያህል ሰዓት ያደርስልናል? አዎ አንድ እንጀራ ጋግሮ ወደ ሌላው እኛው እንጀራ ለመጋገር ለማውጣት በየሰላሳ ሰከንዱ ማውጣት ይቻላል ማለት ነው። ሰላሳ ሰከንድ በቂ ነው አንድ እንጀራ ለማውጣት። ጠዋት ሲሆን ደግሞ ከዛም በታች የቀነሰ እየቀነሰ ከ15 እስከ 20 ሰከንድ ሊሆን ይችላል። ይሄን ይመስላል። አብዛኞቹ ለቤት የሚሆኑ ምጣዶች ናቸው። ለቤት ናቸው፣ ለቤት አገልግሎት ብቻ። ለስራ ሲሆን ደግሞ የዳቦውም ይለያል፣ የእንጀራውም ይለያል። አሁን ለስራ ሲሆን በየሰዓቱ ያለ ረፍት ነው የሚሰራው። ሬዚስተሩ ይለያል፣ ምጣዱ ይለያል፣ ቦዲው ይለያል፣ ሙሉ እግሩ ይለያል፣ ያለ ረፍት ስለሚሰራ። ይሄ ግን በሳምንት ወይ ሶስት ቀን ነው ወይ ደግሞ አምስት ቀን ሊሆን ይችላል ተጠቀሙ ከተባለ ነው። ስለዚህ ለቤት አገልግሎት ነው። ለስራ ሲሆን ዋጋውም ይለያል። ኳሊቲው ይለያል። ይመስላል እንግዲህ ብዙ ጊዜ ምጣድ ከገዛን ለረጅም ጊዜ መጠቀም አለብን ብዬ ያስባለው እና ስንጠቀመው ደግሞ የጥራቱን ጉዳይ አሳሳቢ ነው። እናንተ ናችሁ የምታመርቱትና ጥራት ውስጥ ምን ያህል ነው አያይዘ ያው እንደነገርኩት፣ በተወሰነ መልኩ አሁን ምጣድ ችግር አጋጥሞታል ችግር አጋጥሞታል። ግን እኛ በተቻለ አቅም ዋስትና እንሰጣለን ለአንድ ዓመት አሁን ለአንድ ዓመት ከስድስት ወር ዋስትና እንሰጣለን። ዋስትናችን ደግሞ ይሄንንም ይመለከታል? ይህን ይመለከታል። ሌላ ኤሌክትሪክ ስዊቾቹን፣ ሬጅስተሮቹ ምናምን በእሱ ችግር አይኖረውም። ኢምፖርት የምናደርገው ራሳችን ስለሆነ በሸክላው ግን አስመርጠንም ችግር ሊያጋጥም ይችላል። ችግር ቢያጋጥም ራሱ በራሳችን ሙሉ ወጪ እንቀይረዋለን ማለት ነው እና ምጣድ ነው አሁን ትንሽ አስቸጋሪ እየሆነ ያለው ቅድም ባልኩሽ መሰረት ቶሎ የመሰበር የመፈንዳት አንድ ቦታ መስማት ሌላ ቦታ ያለ መስማት ምንም ብትጠነቀቂ ያ ነገር ይኖራል። ያ ነገርን ግን ኃላፊነት ወስደን እኛ ምናልባት አንድ ሺህ ምጣድ ብንሰራ ወይ መቶ ምጣድ ብንሰራ ሶስት አራት ሊገኝ ይችላል። ከዛ ውስጥ ያንም በራሳችን ኃላፊነት ለአመት ከስድስት ወር ወስደን እንቀይራለን። ይሄ ነው። እንዴት ነው ኦፕሬት የምናረገው? እዚህ ጋር ያለው ኤሌክትሪኮችን እየተመለከት ነው እና ሲያልቅ ራሱ ይዘጋል ወይስ እነዚህ የዳቦና የእንጀራው ላይ የዳቦውን ሲስተሙን አሁን ገና እያጠናንበት ነው። ራሱ እንዲዘጋ ለማድረግ የሆኑ ስዊቾች አምጥተን ሙከራ ላይ ነው ያለ። ሙከራ ላይ አንድ ነገር ተሞክሮ ገበያ ለመውጣት ቢያንስ አራት ወር ከስተመር ገዝቶ ተጠቅሞበት እኛም ክትትል አድርገን አሁን ስዊቾቹን አምጥቼ ያለው የዚህ እንጀራው ነው። አሁን እንደዚህ ማብራት ማጥፋት ሳይሆን፣ ሀይሉን እየቀነሰ እየጨመረ እየቀነሰ እያየ በደንብ ተደርጎ ውጤታማ ሲሆን ውጤታማ መሆኑን በደንብ ፕሩፍ ካረግን በኋላ ወደ ተግባር እንገባለን። ያው ሲቾችን እንትን ብለናል። የዳቦን ኦልሬዲ ጀምረናል። የዳቦን አምጥተናል። የዳቦን ስራ ላይ አውለናል። የእንጀራው ነው የሚቀረን። የእንጀራውን ደግሞ ያው ገበያ ከማውጣታችን በፊት ላብራቶሪ ያለን ራሳችን ቤታችን አራት ለአምስት ሰው ሰተን እነሱን ቼክ እናደረጋለን፣ ጥናት እናደረጋለን፣ እያደረግን ነው። እሱን እንደጨረስን ወደዛ እንገባለን ማለት ነው የዚህ ምጣድ ዋጋ ስንት ነው? የዚህ ምጣድ ዋጋ ሀያ ሁለት ሺህ ብር ነው። አሁን ወቅታዊ ዋጋው በየጊዜው ስለሚቀያየር አሁን በየጊዜው አሁን እነግርሻለሁ። ላሜራ ብረት አልሙኒየም ከገበያ ላይ ነው የምንገዛው። አሁን አልሙኒየም እንግዲህ ከትንሽ ጊዜ በኋላ ኢምፖርት ማድረግ እንጀምራለን። እሱም እስክናመጣ ሌላውን ከገበያ ላይ ነው በየጊዜው የሮ ማቴሪያል ሲጨምር እቃው ይጨምራል። እኛ ጋር ያሉት ስዊቾች፣ ሬዚስተር እና ለእቃው አስፈላጊውም ናቸው። ላሜራና አልሙኒየም ግን ለጊዜው ከገበያ እየገዛ ነው። እሱን ግን በቅርብ ጊዜ እንፈጽመዋለን ያኔ ይሳካላል። እስከዛው ግን እያንዳንዱ ማቴሪያል ከዚህ ከእጀታው ጀምሮ ጨመረ ማለት ወደ እቃው ይመጣል። ያው መቶ በመቶም ባይመጣም በተወሰነ መልኩ ይመጣል። ይህን ይመስላል የዚህ ሳምንት ዋጋ፣ የዚህ ዋጋ ሀያ ሁለት ሺህ ብር። ያው ሌላው በተጨማሪ ደግሞ ያው በድርጅታችን የዛሬ ስምንት ዘጠኝ ዓመት አካባቢ እየተፈጠረው የተለጣፊ ምጣድ ይባላል። ተለጣፊ ፓተንት ራይቱ ያው እንደምታዩት የራሳችን ነው። ያውም ኮፒ ተደርጎ በየቦታው አለ። እኛ ጋር የሚለየው ሌላ ቦታ ቦዲውን አልሙኒየም አድርገው ይሰሩታል። አልሙኒየም በባህሪው ሙቀት በሚያገኘው ጊዜ ከጊዜ ወደ ጊዜ፣ እንኳን ከጊዜ ወደ ጊዜ አይደለም፣ በየቀኑ በየቀኑ የመሳሳትና ልምጥ ልምጥ ማለት ባህሪ ያለው ከፍሬሙ ውጭ ነው የሚሆነው ስለዚህ ይሄ ወዲሁ ውጫዊው ወፍራም ነው ብረቱ። ከበሩ ፍሬሞቹ ብረቶች ናቸው ወፈር ያሉ አንድ ተኩል ብረት ነው። ውስጡ ደግሞ ይሄ ውጪ የምታዩት አካሉ ደግሞ ጋልቫናይዝ የሆነ እሳት በቶሎ የማይበላው ጋልቫናይዝ የሆነ ቆርቆሮ ነው። ከውስጡ ደግሞ ሶስት ክፍሎች አሉት። ፋይበር ግላስ አለው፣ ጋስ ትላለው፣ አልሙኒየም ሽት አለው። እነዚህ ምንድነው ሙቀት ወደ ጀርባ ሄዶ ቶሎ አካሉን እንዳይጎዳው ሙቀት ደግሞ ወደ ምጣዱ ብቻ እንዲሄድ፣ ቶሎ ምጣዱ ጥልቀቱ በጣም ትንሽ ነች። ቶሎ ምጣዱ እንዲግል ይረደዋል ማለት ነው። ሙቀት አይባክንም። ይህንን ነገር ስንፈጥረው ያው በወቅቱ ቦታ የሌላቸው ሰዎች ሲመጡ ጊዜ ይህንን አይተን ከዛ በመነሳት ነው ያው እያሻሻል እያሻሻል ነው እዚህ ደረጃ ላይ ያደረስነው። ይህንን ይመስላል። ቦታ፣ ጊዜ፣ ገንዘብ ቆጣቢ ነው። አሁን ያለው የዚህ የተለጣፊ ዋጋ 13500 ላይ ከነገጣሚው ነው። ግማሹ ቦታ ይሰማል፣ ግማሹ ቦታ ደግሞ አይሰማም ይባላል ምጣድ ላይ እና ከምን የተነሳ ነው ይህ? አሁንም ወደ ቅድሙ ርስ ወደዛው መመለስ ነው። ምጣድ አሸዋና አፈር ነው። የአፈርና የአሸዋ ውጤት ነው። አፈርና አሸዋው ሚክስ ሲደረግ አሸዋው ሲበዛ አፈሩ ሲያንስ፣ አንድ ሁለተኛ ደግሞ ሚክስ ሲያረጉት ሲቦካ አቦካኩ ላይ ሶስተኛ ደረጃ ሲቃጠል፣ እነዚህ ነገሮች በጥናት በጥንቃቄ ካልተደረጉ እነዚህ ነገሮች ይደረጋሉ። አልፎ አልፎ ደግሞ ጨው ጨው ይገባበታል፣ ቶሎ ክራክ እንዲያደርግ። እነዚህ ነገሮች ያው እንግዲህ ከስተመሮችን እኛ እንከታተላለን፣ እራሳት ለእኛ የሚሰጡን እንከታተላለን። ተከታትለን እናመጣለን። ያ ነገር እንኳን ዋጋ ጨምረን ነው ምጣዱንም ከገበያ አስመርተን የምንገዛው። ስለዚህ እንደዚህ አይነት ችግር አሁን እኛ ጋር አይገጥምም። ቢያጋጥምም ደግሞ ኃላፊነት ስለምንወስድ በቀላሉ እንቀርፈዋለን ማለት ነው። ምጣድ ስንገዛ ማድረግ ያለብን ጥንቃቄ ምንድን ነው? ምጣድ ስንገዛ ማድረግ ያለብን ጥንቃቄ ያው፣ አብዛኛውን ጊዜ መስፈርት እንዲህ ነው ተብሎ ሰው በሰው የገዘው ሰዎች ጠይቀን ቢሆን የተሻለ ነው። ግን እራሳችን ደግሞ እንገዛለን ካል የሚሰራበት ማቴሪያል ባለሙያ ባለሙያ ሰው የሚያውቅ ሰው ስለ ምጣድ የሚያውቅ ሰው አሁን ምጣድ በባህሪው አሟሽተን እንሸጣለን ይላሉ። ያ በጣም ትልቅ ስህተት ነው። በሶስት ምክንያት ምጣድ ተሟሽቶ መሸጥ የለበትም። አንደኛ ምጣድ ሲሟሽ ከላይ ብቻ ነካ ነካ ተደርጎ መሆን የለበትም። በደንብ ጠልቆ ገብቶ ሙሉ ለሙሉ ሌንሱ እስኪጠቁር፣ ሌንሱ መስታወት እስኪሆን ድረስ መሟሸት አለበት። ግን ሌንሱ ትንሽ ብቻ ጎመን ዘር አስነክተው ሌንሱ ሁለት አይነት መልክ፣ አንዱ ቀይ ነው፣ አንዱ ጥቁር ነው። እንደዛ ከሆነ ሰዎች መጋገር ሲጀምሩ ይተረተራል። የጠቆረ ቦታ ምንም ሳይሆን፣ ነጭ ቀይ የቀላው ቦታ ይሰነጠቃል። ሁለተኛ ነገር ያ ኦክስጅኑን አይወጣም ማለት ነው። ኦክስጅኑ ሲወጣ ደግሞ ጠርዝ ላይ ትንፍስ ትኖራለች። ያው እናቶች በብዛት ያውቁታል፣ ምጣድ ተጠቃሚዎች። ትንፍስ ኦክስጅን የወጣበት ምጣድ ትንፍሱ፣ ጠርዙ ላይ ያለው ትንፍስ ያ ምጣድ ለዘላለሙ አይሰነጠቅም፣ ቆንጆ ነው። ስለዚህ ሰሪዎች ምን ያደርጋሉ? በደንብ ጠልቀው እንዳያሟቹት። ኦክሲጅኑ ሙሉ ለሙሉ ሲወጣ ትንፈስ ካለው ስንጥቅ ነው ይሉናል፣ አይገዙንም ስለሚሉ ኦክሲጅኑ ሙሉ ለሙሉ አያስወጡትም። በዋናነት ግን መጣድ በምንም አይነት ሁኔታ ተሟሽቶ ወዲያው መጋገር አለበት። ወዲያው መጋገር ካልተጋገረ ደነዝ ነው የሚሆኑ። ስለዚህ እንደዚህ አይነት ብለው ማስታወቂያ የሚያስነግሩ ሰዎች ያው ቢያንስ ቢጠይቁ መረጃ ቢጠይቁ ማለት፣ እኔ ለመሸጥ አይደለም ለመሸጥ ሳይሆን ከስተመሮቻችን ገዝተው ረጅም ጊዜ እንዲጠቀሙ ከተፈለገ ምጣድ ተሟሽቶ መሸጥ የለበትም። ወዲያው ተሟሽቶ ወዲያው መጋገር አለበት። አለበለዚያ 15 ቀን ወር ቆይቶ ደነዝ ይሆናል። ስለዚህ በዛ ምክንያት ምጣድ ተሟሽቶ አይሸጥም። መልካም እንግዲህ እዚህ ጋር እንደምመለከተው ከሆነ የሽንኩርት የበርበሬ እንዲሁም ደግሞ ሌሎች ነገሮችን የሚፈጭ ማሽን እየተመለከትኩ ነው። እና ምንድን ነው የሚሰጠውስ አገልግሎት ምንድን ነው የሚለውን ያው ይሄ የሽንኩርት ሽንኩርት ይፈጫል፣ አትክልቶችን ይፈጫል፣ ዳጣ ይፈጫል፣ ገብስ ይፈትጋል፣ በርበሬ ይደልዛል። ከአምስት ኪሎ እስከ 15 ኪሎ ይይዛል። ሀያም ኪሎ ሳይጨናነቅ 20 ኪሎ ድረስ መፍጨት ይችላል። እንደምታየው ሞተሩ ሲንግል ፌዝ ነው። በቤት ቆጣሪ መስራት የሚችል ነው። ትንሽ ዋት ነው። ብዙ ዋት አይወስድም። ትንሽ ዋት ነው። አራት የፈረስ ጉልበት ነው። ሲንግል ፌዝ ነው። እነዚህን ተግባሮች ያከናውናል። ድስቱ ያው እንደምታዩ ሙሉ ለሙሉ 10 ሚሊም የሆነ ንጹህ የሆነ አልሙኒየም ነው። ምላጩም ደግሞ ወጥ የሆነ ነው ቅጥልጥል የሌለው ይሰበራል፣ ይቆረጣል፣ ይደንዛል የማይባል ነው። ያው ከአገልግሎ ብግዛት የማይደንዝ ነገር ከአምስት ከስድስት ዓመት በኋላ ቢደንዝም እዛው ላይ ተፈቶ መሞረድ ይችላል ማለት ነው። ንጹህ ስቴለስ ነው። ቅልቅል የለውም። ሞተሩም ኦሪጂናል የሆነ መዳብ ነው። አንዳንድ ጊዜ ትልቁ ቦታ የሚይዘው ሁለት ነገሮች ናቸው፣ ሞተሩ እና ምላጭ ይሆናል። ሞተሩ ሶስት አይነት ነገር አለው። አልሙኒየም አለ፣ ሙሉ ለሙሉ አልሙኒየም አለ። አልሙኒየም በባህሪው ቶሎ ይግላል፣ ቶሎ ይሞቃል። አልሙኒየምና ደግሞ መዳብ ቅልቅል አለ፣ ንጹ ደግሞ መዳብ አለ። መዳብ በባህሪው ሙቀት የመቋቋም ኃይል የመቋቋም ረጅም ጊዜ ሲሰራ ቢውልም የመጋል ነገር አይኖሩም። ስለዚህ አልሙኒየሙ ግን ልክ የመዳቡን አይነት ቅብ ይቀቡትና ስንፍቀው እናውቀዋለን፣ ሲፋቅ ይታወቃል። መዳብ ቀላ ያለ ነው። እሱ አልሙኒየም ቅብ ይባላል። አልሙኒየም ነው፣ ቶሎ ይግላል፣ ቶሎ ይቃጠላል። ያው ብዙ አገልግሎት የለውም። አልሙኒየም እና መዳብ ደግሞ ቅልቅል ደግሞ የተሻለ ትንሽ መካከለኛ ይሆናል። ግን የሚመከረው ሙሉ 100% መዳብ የሆነ ሲሆን ከስተመሮችም ገዝተው ረጅም ጊዜ ይጠቀሙበታል። እኛም ደግሞ መዳብ ስለመሆኑ ማረጋገጫ ዋስትና እንሰጣለን። ያ ማለት ግን ቢቃጠል ቢቃጠል ዋስትና እንወስዳለን ማለት አይደለም። ባለሙያ ምጥተው አስፈትሸው መዳ መሆኑን አይተን አንዳንድ ጊዜ ቮልቴጅ በሚቀንስበት ጊዜ ከ220 በሆነ በታች በሚሆንበት ጊዜ ካፓስተር ይቃጠላል። እነሱ ሳያውቁት ዝም ብሎ ሲለኩሱት ዝም ብሎ እቃውን ለምሳሌ 20 ኪሎ ይገባል ተብሎ ጠጣር ነገር አይደለም። ጠጣር ለሆኑ ነገሮች ነጭ ሽንኩርት፣ ጠጣር ለሆኑ ነገሮች ቋት አሉ። 20 ኪሎ ነጭ ሽንኩርት አስገብቶ ሞተሩን ቢያስነሱት መንቀሳቀስ አይችልም ደረቅ ድርቀት ስላለው ሊቃጠል ይችላል። ስለዚህ ለእንደዚህ አይነት ነገር ያው ማንዋልም አለን። ማንዋሉም ተከትሎ ከተሰራ ችግር አይኖረውም። ረዘም ላለ ጊዜ አመታት መጠቀም ይችላሉ። መዳብ የሆነውን በመግዛት ማለት ነው። እኛ ሞተሩን አስመጪዎች አሉ። ከነሱ በመግዛት ነው መንሰራ። የአንድ አመት ሙሉ ዋስትና እንሰጣለን። ይሄ ዋስትና ግን ለመቃጠል አይደለም። በቀላሉ አይቃጠልም ግን እንደዚህ እቃውን ጠቅጥቆ በሚመጣው በተጽዕኖ ከማኑዋል ውጭ ለሚሆን ነገር እኛ የምናውቀዋለን። እንደዚ አይነት ነገር ሲንግል ፌዝ ወስዶ ለስሪ ፌዝ ማድረግም አይቻልም። ሲንግል ፌዝ ራሱ ሲንግል ፌዝ ሞተር አለው፣ ስሪ ፌዝም እንደዚሁ ለራሱ ስሪ ፌዝ ሞተር አለው። ያን ሳይናገሩ ወስደው ስሪ ፌዙን ለሲንግል ፌዝ፣ ሲንግል ፌዙን ለስሪ ፌዝ ሲራ ሊቃጠል ይችላል። ለዛ ለዛ ዋስትና አይኖረውም። ከዛ ውጭ ላሉ ነገሮች ግን ዋስትና ይኖረዋል። ቀለሙ መታጠብ የሚችል ነው። ሀያ ኪሎ ይይዛል። በቀላሉ ከተፈጨ በኋላ መገልበጥ ይቻላል። ይህን ከውጪ የተሻለ አገልግሎት አለው ማለት ነው። ቢበላሽም በቀላሉ ሜንቴን ጥገና ማድረግ ይቻላል ማለት ነው። በምን ያህል ደቂቃ ውስጥ አሁን ይፈጭልናል? ምን ፈልገው ነገር አሁን ሀያ ኪሎውን ከሁለት እስከ ሶስት ደቂቃ ውስጥ ፈጭቶ ማውጣት ይችላል። ያው እንደ ማቴሪያሎቹ አሁን ገብስ ሊፈትግ ካለ አምስት ደቂቃ ሊሆን ይችላል። ሽንኩርት ንጹህ ሽንኩርት ልፍጭ ካለ ሁለት ደቂቃ ሊሆን ይችላል። ነጭ ሽንኩርቶቹን ልፍጭ ካለ ደግሞ አራት ደቂቃ ሊሆን ይችላል። ጠጣር ስለሆነ ጉልበቱን ይይዘዋል፣ ግን ቋት አለው። በቋት ውስጥ ከሆነ ደግሞ እንደዛ ወደ ኖርማሉ ወደ ሁለት ደቂቃ ይመለሳል ማለት ነው። በርበሬ ለመትብ ፈተግ ደግሞ ከሶስት ከአራት ደቂቃ አሪፍ ስለሆነ፣ የራሱ ስዊች ማብሪያ ማጥፊያ አለ። ላይት ኢንዲኬተር አለው። የራሱ የኤሌክትሪካል ፓወር ሰፕላየር ቦክስ አለው። ይህን በመሳሰለ ነገር ነው የሰራ ነው ያመረት ነው። የአብዛኛው ሰው ፍላጎት ስለሆነ ነው እንጂ እኛ እየፈጨ የሚያወርደ ነው በራሳችን ፈጥረን የሰራ ነው። ይህ ግን አብዛኛውን ሰው አዲስ ነገር መቀበል አይፈልግም እንጂ ከዚህ በተሻለ በሰዓት አምስት ኩንታል የሚፈጭ አለ። ይህ በሰዓት ውስጥ አያያ ቢያንስ አምስት አምስት ደቂቃ ብንመታው አምስት ጊዜ ስድስት ሰላሳ ሶስት ኩንታል ሊሆን ይችላል። ያ ግን በሰዓት አምስት ኩንታል እና ስድስት ኩንታል ከዛም በላይ የሚፈጭ አለ። እየፈጨ እንደ ወፍጮ የሚያወርድ ግን፣ አብዛኛውን ህዝብ የሚመለከተው ምንድነው? አንዱ ጋር ያየውን ነው የሚፈልገው። ያ ደግሞ ፍላጎቱን ስለምንጠብቅ ያንንም የተሻለ ነው ብለን ብንሰጣቸው ወደዚህ ነው የሚያደሉት። ስለዚህ የከስተመርን ፍላጎት እንጠብቃለን። ይሄ ነው ይሄ ዋጋው አሁን ያለው ጊዜ ዋጋው መቶ አምስት ብር ነው። ምናልባት ግን እዚህ ጋር እንግዲህ እቃ ከተጠቀምነው ከሆነ ጊዜ በኋላ መበላሸቱ አይቀርም እና ስፔር ፓርቶች ውስጥ በገበያ ላይ ያለ የሚለው ብና ይህንን ያህል ወጪ የሚጠይቁ ነገሮች አይደሉም። ቢቃጠሉ በቀላሉ ሜንቴን መጠገን ይችላሉ መጠገን ይችላሉ። ስፔሩም ራሳችን ጋር ስላለ ምንም አሁን ሞተሩ ነው። ሞተር ቢቃጠል መዳብ ነው የሚጠቀለለው። ምላጩ ነው፣ ምላጩ መሞረድ ነው እንጂ ይሰበራል የሚባል ነገር አይኖረውም። ምናልባት ባዕድ ነገር ብረት ተረስቶ ቢገባ መጣመም ነው፣ እሱም ማቃናት ነው። ሌላው አልሙኒየሙ ወፍራም ነው። ሁሉም ነገር ይህን ያህል ረጅም ጊዜ ቢገለገሉበት እንትን ነገር የለም። ሆኖም ካጋጠመ ግን አጋጣሚ ካጋጠመ ሙሉ ጥገና በራሳችን ነው ማለት ነው። መልካም ተመልካቾች፣ እናንተ ማግኘት ቢፈልጉ በምን አድራሻ ያገኘዋል? የቲክቶክ አለን ቲክቶክ አለን። ፌስቡክ አለ። ኢንስታግራም አለ። ሌላ ሌላ አድራሻችን አሉ። ሌሎችም ደግሞ አማኑኤል፣ መገናኛ፣ አያት፣ ኬንቴሪ፣ ኩዬ፣ ፈቼ፣ ጀሞ የመሳሰሉት ቅርንጫፎች አሉን። እነሱ ጋር ሊያገኙ ይችላሉ ማለት ነው። ስልኩ ቁጥር 0911 6038 0971 4240 በእነዚህ ስልክ የሌሎችን ማድራሻ ማግኘት ይችላሉ ማለት ነው። ስለሰጠው ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን ድሪም ኤሌክትሪካል ኢንጂኒሪንግ ተገኝተን ያላቸውን የእንጀራና የዳቦ ምጣድ ዋጋ እንዲሁም ደግሞ ሌሎች የኤሌክትሮኒክስ እቃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ በአክብሮት እያመሰገንን ከፕሮግራሙ ጋር እኔ ትንግር ስምጌታ ከካሜራማናችን ሃይማኖት አብዶ ጋር በመሆን ፕሮግራሙን እያደረስናችሁ አብረናችሁ ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ።